እያለ ሲገልጻቸው የነበረው አፍጠርጥሮ በለን ባርጎ ገልጾታል። በዚህ ላይ ትኩረት እናደርጋለን። አብርሃም ያየህ የአብርሃም ያየህ ጊዜ የረገመ ትግራዋይ አሁን ይቅር በለን አብርሃም ያየህ ይለዋል። አውስትራሊያኑ ምናምን ያለው አብርሃም ያየህ ኢህአዴግ ሲገባ አካባቢ መጥቶ የህወሀት ገንዘብ ይዞ ገብቶ ኢቲቪ መግለጫ ሲሰጥ የነበረው ማለት ነው። ያን ሚዲያ አልነበረም፣ ፌስቡክ ሶሻል ሚዲያ አልነበረም። እንደዚህም ሰው በግላጭ የተጋለጠበት ዘመንም አልነበረም። መቶ ፐርሰንት ጌታቸው መቶ ፐርሰንት ተኩሶቹ ተኩሷል። መቶ ፐርሰንት ተኩሷል። ትግራይ አዝናለች፣ እንዳልኳቸው እኔም አዝኛለሁ። ዩቱብ ላይ ያላችሁ ሼር አድርጉት፣ ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ፣ ሚዲያውን ደግፉ፣ ላይክ ማድረግም አትርሱ። በቀጥታ ተፈናቃይ ያልመለስ ነው በትግራይ ፖለቲከኞች ችግር ነው አለ። ጥሩ ነው። ተፈናቃይ ያልተመለሱት በፌዴራል መንግስት አይደለም። መቼም ሸራተን አዲስ ቆ ተቀምጦ ወይ ነው ተቀምጦ መግለጫ እየሰጠ በአብይ አህመድ ምክንያት ነው ብልጽግና ነው የፕሬቶሪያ ሰላም ስምምነት ያልፈጸመው። እኛም አንሰራ ነበር። እኔ የፈረምኩት እኮ አልተተገበረም ብሎ መግለጫ እንዲሰጥ አንጠብቅም ነበር። አለፍ ሲልም ስሳክር ስሳክር ነበር። ትንሽ ሞቅ ሲለኝ ትግራይ ትስዕር እንል ነበር። ትግራይ እንደ ሀገር እንቆጥር ነበር። ትግራይ ትስዕር፣ ትግራይ ትስዕር እያለም ከፊት ለፊት ኢቲቪ ጥቁር መነጽር አድርጎ፣ ጥቁር መነጽር፣ ጥቁር መነጽር። ይህ እንደዚህ አይነት መነጽር እንደዚህ እንደዚህ ይሄ ከተሸመ በኋላ ነው። እንደዚህ ጥቁር መነጽር አድርጎ ኢቲቪ እና ድምጽ ወያኔ ተጎልቶ፣ ሳዳማ ራዊ ኃይሉ ደግሞ በራሱ እያንዳንዱን ወረዳ ዞን ይሄ ሁኔታ ተረድቷል። ምን እንዲየመጣ እንደሆነ ገብቶታል። በአፋር በኩል ኃይል ሲጠጋ ኤርትራን ታሳቢ ያደረገ ተብሎ የቀረበ ቢሆንም በቀዳሚነት የቲፒኤልኤፍ ፋይል የጌታቸው ረዳ ሙሉ በሙሉ በትግራይ ላይ ቁጥጥር ኖሮት አብሮ በጋራ ማይዘምት ከሆነ እዛ ያለው የህወሀት ኃይል እንደሚባለው ከአማራ ኃይሎችም ጋር ከኤርትራ ኃይሎችም ጋር ቅንጅት ፈጥሮ የአብይ ጦር በመቀሌ የሚያደርገውን እንቅስቃሴ ለመመከት የጋራ ጥረቶች የሚካሄዱ ከሆነ ኢንቫይሮንመንቱ ነገሩ እንደሚቀያየር ግልጽ ነው። ሶ እንደዚ አይነት እንቅስቃሴዎች የውጥረት እና አንዱ ሌላኛው ጋር ግብ ግብ የመግጠም ሁኔታዎች ሲታዩ ነው የቆዩት። ሙከራ የተደረገው ጌታቸው ረዳ ሶስት ወታደራዊ ኃላፊዎችን በደብዳቤ በማገድ ነበር የጀመረው። ነገር ግን ራሱ የፍትህ ቢሮና የጌታቸው ረዳ ምክትሉ ታደሰ ወረደ ሳይቀር ጉዳዩን ትክክል አይደለም ብሎ ተቃወመ። ጌታቸው ረዳ ተነጠለ፣ ብቻውን ነው የቀረው። ስለዚህ የትግራይ ጸጥታ ቢሮ በጉዳዩ ላይ ሳይስማማበት ጌታቸው ረዳ አብይ አህመድ እነ ከሌን ጀነራል ከሌን ጀነራል ከሌን አግድ ስላለው ብቻ ወደ ማገድ ሲሄድ ቀጥታ አመራር እየተቀበለ ስለሆነ ነገር እንደተበላሸ ግልጽ ነው። ስለዚህ ኃይል እያስጠጉና ነገር እየገፋ ከሄደ ጌታቸው ረዳ መቀሌ ላይ ሆኖ ሁኔታውን ማስኬድ እንደማይችል ያውቃል። ምክንያቱም የለየለት የጦርነት ሁኔታዎች ከተፈጠሩ ነገር እየከባድ ነው። ስለዚህ ጌታቸው ረዳ ሁኔታውን የአብይ አህመድ ኃይል ይሄንን ግብ ግብ ለመፍታት ወታደራዊ እንቅስቃሴ ወረድ ጀምሮ መቀሌ እንዴት መቆጣጠር ይቻላል ወደሚል እንቅስቃሴ ውስጥ ስለተገባ ጌታቸው ረዳ ወደ አዲስ አበባ መጥተዋል። አሁን ዲፕሎማቶችን አነጋግሯል። ሌሎችን አካላት በማነጋገር ጥፋተኛ እዛ ያለው ሀይል ነው እና አብይ ትክክል ነው እያለ ነው። አሁን የአብይ የፕሮፓጋንዳ ሀላፊ ነው። ምናልባት በኢንሾርት ጌታቸው ረዳን ለጊዜው መቼም በዋና የውጭ ጉዳይ ሀላፊነት ያምነዋል ብዬ አላስብ ነገር ግን የውጭ ጉዳይ መስሪያ ቤቱን ከማን ነው አንድ ጉንደ ቆርቁር ነገር አለ ጢሞቴዎስ ምናምን የሚባል ጌዲዮን እሱን አስቀምጦ ምንም ለምንም ነገር እንደማሆን ገብቶታል ጌታቸው ረዳ የተሻለ ነገሮችን ለማሳመን ይረዳል ብሎ ስለሚያምን ጌታቸው በመቀሌ ያለውን ሁኔታ ኢፌክቲቭሊ ካስፈጸመ አብይ በነገራችን ላይ ገብሮ እጅ መንሻ እስካቀረበና ምንጣፍ ለመጎተት ፈቃደኛ እስከሆነ ድረስ ኃላፊነቱን ሰጥቶ ምንም ሊያመጣ አይችልም። በቅርብ የሚከታተሉት ሌሎች አካላት ያስቀምጣል። ጥሩ ሸክም የሚችል ትከሻ አለው ብሎ ካመነ ያሸክመዋል። ጌታቸው ረዳንም ቢሆን እና ጌታቸው አዘኝደፍ ዘደይ አብይ አህመድን በጣም ትክክል እንደሆነ አስቦ ትንሽ ፖለቲካል ኮሬክትነስ ለመጠቀም አሁን የቢቢሲ ጋዜጠኛ ስጠይቀው የሞከረ የነበረው የፖለቲካ ኮሬክትነስ ጉዳይ ነው። ታትስ ፖለቲካል ኮሬክትነስ ከአቅሜ በላይ ነው ካለ ጦር የማስገባትና ግና ስርዓት የማስከበር ኃላፊነት የፌዴራል መንግስቱ ነው። አሁን በይፋ ጌታቸው ረዳ ፌዴራል መንግስቱ በቂ የሆነ ምክንያት አለው ጣልቃ ለመግባት ብለዋል። ጥሪ ማድረግ ማለት ነው። ስለዚህ ሊገባ ይችላል ወይስ አሁን አንተ እንዳልከው ይሄ አብይ አህመድ በጣም ቀደም ሲል ያልከዋል፣ ፖለቲካ ቁማር ነው። አብይ ቁማርም አይመስለኝም። ፖል አብይ አርቆ ማሰብ የማይችል ሰው ነው። ልክ እንዳያ ቅርብ ነው የሚያስበው። አንድ ቀን ካሳደረለት አንድ ቀን ካደረበት በዛ አጀንዳ ይጠቀመዋል እንጂ በዘላቂነት ሀገር ይጠቅማል ሀገር ይጎዳል የሚለው ነገር ፈጽሞ በአእምሮ የሚመላለስ ሰው አይደለም። ስለዚህ አብይ ምን ሊያደርግ ይችላል? ዛሬን የሚያድርበትን ውሳኔ ወስኖ እንደ ለሌላ ችግር ኢትዮጵያን ይጋብዛታል፣ ወይስ ምን ያደርጋል? ጦር ይልካል ብለህ ትጠብቃለህ? የትኛውን ጦር መሳይ? የትኛውን ጦር? ጦር እኮ በአሁን ባለው ሁኔታ በጣም ተበታትኖ ነው ያለው። ኢትዮጵያ እኮ መከላከያ እኛ አይደለም እኮ የምናገረው ራሳቸው ጀነራሎቹ፣ ፋታ አጣ ፋታ የለውም። አንዷ ሰምታል አንዷ ስትናገር፣ ሻወር እንኳን ከወሰደ ስንት ጊዜ ሆነዋል። ልብስ እንኳን አጠዋቅም የሚባልበት ጀነራል የትኛው መከላከያ አለው? በየቦታው እኮ በሀገሪቱ በሁሉም አቅጣጫዎች ተበትኖ ያለ እንትን ነው ሶማሌ በምንም በምንም ደግሞ አሁን ደግሞ ከኤርትራ ጋር ግጭት ውስጥ ገባለው ብሎ ደግሞ የተወሰኑ አካባቢዎች ደግሞ የሰራዊት ክምችት የተወሰኑ አካባቢዎች ጀምሯል። እና በየትኛው አቅም ነው እንትን የሚለው ማለት ነው። በጣም ከባድ ነው፣ አጣብቂኝ ነው። ለራሱ ድሮ መጨረስ የነበረበትን የቤት ስራ ማለት ነው ይሄ ነገር በዛን ጊዜ ከፕሪቶሪያ ስምምነት ወደሚባለው ሳይኬድ ዋ ተደምስሶ ትግራይ ውስጥ ሌላ አይነት የፖለቲካል አሬንጅመንት ተፈጥሮ ነገሮቹን እንደው በዛ መንገድ መጨረስ በሚቻልበት እንትን ያንን ነገር እንዲህ አሁን በዚህ ደረጃ አድጎ ጎልብቶ ራስ ምታት ፈተና እንዲሆን አድርጎ አሁን እንደገና ተመልሶ ጦር ጦር የመላክ እንትኑ አቅሙ ቢኖርም እንደው ፍላጎቱ ቢኖርም አቅሙ ያለ አይመስለኝም እ እሱ ነው የሚታየኝ። ከዛ ይልቅ የተለያዩ ይሄ ኢኮኖሚያዊ ጫናዎች የፌዴራል መንግስቱ ሊጠቀማቸው የሚችለው የሚችላቸው ኢኮኖሚያዊ ጫናዎች ወይም ደግሞ ሌላ ጫናዎች ሊኖሩ ይችላሉ። ይሄ አንደኛው አንደኛው እንትን በጫና ማለት ነው። ለምሳሌ በጀት በመከልከል በረራ ተቋርጧል ሲባል ሰምቼ ነበር መሰለኝ ወደ መቀሌን ለአክሱም ትላንትና እና ሌሎች ሌሎች ተወኬጆችን በማድረግ ምናምን ነገር ጫና ለማሳደር እንትን የሚል ይመስለኛል። ግን ከዛ በጣም በጣም በተለየ መንገድ አይሆንም አይባልም። አብይ አህመድ ሶስት መቶ ስልሳ ዲግሪ ዞሮ እነ ደብረጽዮን ቡድን ጋር አይ በቃ ይህንን ካደረጋችሁ ይህን ካደረጋችሁልኝ የእናንተን እንትን እቀበላለሁ ብሎ ሊቀጥል ይችላል። ግን አሁን እንደው ጦር ማዝመት ይሄ መከላከያውን ጣልቃ ገብቶ ለሚባለው አሁን በየትኛው አቅም ነው የኢትዮጵያ መንግስት አሁን የአብይ አህመድ መንግስት? እንደምናየው ነው አይደለ፣ አማራ ክልል በሁሉም አካባቢዎች ጦር ጦሩ ተብትኖ ነው ያለው። ኦሮሚያ ክልል እንደዚሁ ነው ያለው። አሁን ደግሞ ትላንትና ነው ዛሬ ቡሬ፣ አፋር እንትን አካባቢ ከፍተኛ የጦር ክምችት አለ ሲባል ነበር። እና እንትኑ እንትኑ በጣም ከባድ ነው አሁን ባለው ሁኔታ እንትኑ። አማራጮቹ አብይ አህመድ አማራጮቹ እየጠበቡ እየጠበቡ እየጠበቡ ራሱ በፈጠረው ተንኮል ራሱ በሰራው ሴራ ተጠልፎ የተተበተበ ነው። በነገራችን ላይ እየተተበተበ ነው። የሚገርም ነገር በቃ በጣም አንዳንዴ፣ አንድ አባባል አለ አማርኛ ቅኔ ነው። ደባ ራሱን ስለ ድግሱን የሚባል ነገር አለ። ራስ አንዳንዴ ተንኮል ሰራለሁ ብለ ያ ተንኮል ራሱ መልሶ አንተን ጠልፎ የሚጥልበት እንትን ውስጥ ያለ አብይ አህመድም እንደዛ ነው። የአብይ አህመድ በቃል ኪዳን ከኤርትራም ከአማራ ኃይልም ጋር ህወሀትን ለማጥፋት የሁላ ዘመቻ የሁላ መስዋዕትነት ተከፍሎ ሂደት ፈጽሞ ህወትን እንዲቀጥል አድርጎ ደረ ነው ጥቁር መነፅር አድርጎ የሚመጣው እናቀዋለን። ትግል ሆነብን፣ ግን አንናገርም ነበር ተመልካቾች። እኔ ቃላት የለኝም፣ ቃላት የለኝም፣ በቃ ዝንቤ ቃላት የለኝም፣ የዛሬ ውሎ ወይ ቃላት የለኝም። እንጀምረው እንጀምረው አጠቃላይ ትግራይ ህዝብ እንደዚህ ስለሆነ እንጀምረው። አሁን አሁን አሁን ኃላፊነት ለፌዴራል መንግስት ለወረውር አልችልም። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌዴራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ ነው። የፌዴራል መንግስት በቂ የወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አሁን አዙ ስፒ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ሀይል ነው። በተለይ ይሄ ስልጣን ለእኔና ለእኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ሰዎች ውስጥ ምንድን ናቸው እነሱን ነው በዝርዝር ለማየት የምንሞክረው። ሰሞኑን ስናነሳ ቆይተናል። ነገር ግን ዛሬ ደግሞ ለየት ያለ በየጊዜው ኢቨንቶቹ የተለያዩ ስለመጡ ምንድን ነው ሪሊ ያሉ ሁኔታዎች የሚለውን ለመቃኘት እንሞክራለን። ምዕራባውያን ሰብሰብ ብለው አንድ ሀያ ሀገራት የጋራ መግለጫ አውጥተዋል። በትግራይ ያለው ሁኔታ እጅግ ያሳስበናል ብለዋል። በትግራይ ያለው ሁኔታ ያሳሰባቸው መሆኑ በራሱ ተገቢ ነው፣ ትክክል ነው። ነገር ግን ተመልከቱ ሁለት አመት የፈጀ ጦርነት። አብይ አህመድ እጅግ በጣም ዘግናኝ በሆነ ሁኔታ አውዳሚ በሆነ ሁኔታ አማራ ህዝብ ላይ ጦርነት እያካሄደ ነው። እነዚህ ምዕራባውያን ሀገራት ሰብሰብ ብለው እዚህ አማራ ጋር እየተደረገ ያለው ጦርነት ያሳስበናል አላሉ። እንደምታውቁት፣ ሀያ ሀገራት ሀያ አምስት ሀገራት ሰብሰብ ብለው ሁኔታ ያሳስበናል አሉ። በሰሜን ገና ጦርነት ሊቀሰቀስ ይችላል በሚለው ነው ሁኔታ ያሳስበናል ያሉት። አማራው ጋር ደግሞ ሁለት አመት ሞልቶታል፣ ጦርነቱ ሁኔታ ያሳስበናል የሚል ጭንቀት አታዩባቸው ምዕራባውያን ይ ለምን። በትንታኔ ሂደቶች ውስጥ እናያይ እናየዋለን። የማን ድክመት ነው? ምንድነው? ወሬኒ እዛ ያለው ሁኔታ ለምን ምዕራባውያን ተጨንቀው ቶሎ ይህንን ማለት ይቻሉ። የአማራን ትግል እየመሩ ያሉ በፋኖ ደረጃ ያሉ ትልልቅ ኃላፊነት ይዘው ያሉ ሰዎች ቁጭት ማለት ምን ማለት እንደሆነ የሚረዱ ከሆነ አሁን ነው የበለጠ ሊቆጫቸው የሚገባው። የምር የምንላቸው የምር ደጋግመን የምንነግራቸው ከሰፈርና ከመንደር ከቀበሌኛ ፖለቲካ ወጥተው ከፍ ያለውን ደረጃ ማሰብ ሲገባቸው በየመንደሩ ተወሽቀው ርምጥምጥ ያለ የመንደር ፖለቲካ ቋንቋ ፋኖ ሲል እንትና እንዲህ ብሎ ነው የሚጠራው ይጠብቃል አማርኛው ይላላል እያለ የሚፈላሰፍ የአማራ ህልውና ትግል ምን እንደሆነ ያልገባው ግን መሪ ብላ አስቀምጠ አለም አቀፍ ማህበረሰብ ምን እንደሆነ፣ ኢንተርናሽናል ፖለቲክስ ምን እንደሆነ፣ ጂኦፖለቲክስ ምን እንደሆነ በጭራሽ ጆሮውን ብትቆርጠው ማይሰማው ሰው የቃላት ጫወታ ላይ ገብቶ ፈና ልክ ድሮስ እንደ የተማሩት ቸሸ ይሉ ነበር። በዚህ ደረጃ የአማራን ትግል ካርመጠመጥክ በኋላ ምንም ምንድነው አቴንሽን ማጣት ብዙ ላይ ገርም ይችላል። ሰው እያንዳንዱ በየቦታው በሚገባው ቦታ ሆኖ እንዴት ትኩረት በትኩረት ሊሰራ ይገባ እንደነበረ ተቆጭተህ እንድታየው እንድትገመግም የሚያደርግ ነው። የእውነታውን የሚታዩ ሴናሪዎች ለእያንዳንዱ አካል ትምህርት ነው። ጌታቸው ረዳ የሄደበት ፓዝ በሙሉ መማር ለሚፈልግ ብዙ ነገር ያስተምራል። መማር ለሚፈልግ በእያንዳንዱ የፖለቲካ ኃይሎች መካከል ያለው ክህደት የት ደረጃ እንደሚደርስ መቼም እንደምታውቁት ጌታቸው ረዳ በትግራይ ፖለቲከኞች ዘንድ ሳኒታይዘር የሚል ስም ተሰጥቶት ነበር። እንግዲህ ከሰውነት ጎዳና ወጥቶ ጎስቁሎ ተጠባብሶ ጌታቸው ጫካ ካብ ውስጥ ድንጋይ ስር ምናምን እየተቀመጠ የሚሰጣቸውን መግለጫዎች የምታስታውሱት ነው። አብይን ይገልጽበት የነበረውን መንገድ የምታስታውሱት ነው። ጌታቸው ረዳ ከዛ ሁሉ ሁኔታ ተንቤን ገብቶ በረሃ ለበረሃ ሂዶ ያንን ሁሉ ሲል የነበረ ጌታቸው ረዳ ዛሬ አራት ኪሎ ስካይላይት በምቾት መኖርን ሲያዩ ምን እንደተለወጠ። ስለዚህ በዚህ ትግል ውስጥ በእውነት ነው መናገረው፣ በዚህ ትግል ውስጥ ማን የትጋ መቼ እንደሚክድህ የምትረዳው የምታውቀው ከተካድክ በኋላ ሆኗል። ክደቱ ከመፈጸሙ በፊት እያንዳንዷን ፉትስቴፕ እያየህ ምንድን ነው እየተከናወነ ያለው ማለት ይገባል። ምንለው ለዛ ነው አይ ከሌ የሚነካ ነው፣ ከሌ የሚነካ አይደለም፣ ከሌ እንደዚህ ነው፣ ከሌ እንደዛ ነው የሚለውን እሱን እርሱት። በሀቅ ሚዛን ላይ እያስቀመጡ እያንዳንዱን ነገር መመዘን የሚገባበት ጊዜ አሁን ነው ስንል በምክንያት ነበረ። ወደዚያው እንሄዳለን። ቀድሞ ቀደም ሲል ተናግረናል። በቴክኒክ ምክንያት ከጀመር በኋላ ስለነበረ የተቋረጠው በዚህ ቅርታ ጠይቀናል። ወደ ዕለቱ መረጃና ዝርዝር ጉዳዮችም እየገባን ነው በዩቱብ ቻናል ላይ እየተከታተላችሁን ያላችሁ የገባችሁበትን ዩቱብ አንድ ሰብስክራይብ አድርጉ፣ ሁለተኛ የላይክ በትኑን ተጫኑ። ኦል ዘ ታይም ፕሮግራሙን እየተከታተላችሁ የልብ ቅርጽ ይሄ መቶ ፐርሰንት የምትለውን እነዚህን በመደዳውን ያሉትን እነሱን ታፕ እያደረጋችሁ በተቻለ መጠን ታፕ እያደረጋችሁ እነሱን ብትከታተሉ ላይክ ያላደረጋችሁ ላይክ ማድረጋችሁ በጣም በጣም ይጠቅም ይጠቅማል ለኢምፕሬሽኑ ስለሚጠቅም፣ እዚህ ዩቲዩብ ላይ ያላችሁ ሼር ካደረጋችሁ ወደ ዋትሳፕ፣ ቴሌግራም እነዚህን ወደ ግሩፖች ላኩትና ሊንኩን። ከዚያም ይህን ካደረጋችሁ በኋላ ወደ ትዊተር አካውንታችን በፍጥነት ተጉዛችሁ ትዊተር ላይ ሪቲዩት ብታደርጉ፣ ትዊተር ላይ ሪቲዩት ካደረጋችሁ በኋላ መለስ ብላችሁ ረምብል ላይ ላይክ ታደርጋላችሁ። ከዛ በኋላ ስራችሁን ጨርሳችኋል ማለት ነው። ዩቲዩቡ ላይ ያላችሁት ቼ የልብ ቅርጿን ታፕ እንኳንም አልተሳወ ጀግና እየተባለ በቃ ታሪክ ይወሳለት እንደነበር እንደና አባይ ነፍሶ ስሙ ይነሳ ነበር፣ ይጠራ ነበር። ከትግራይ ሰማዕታት እኩል ይሰለፍ ነበር። እኛ ቀደም ብዬ ነገርኳቸው ተመልካቾች፣ ለወንድሞቻችን የወንድሞቻችን ሞት ረሰን ነበር። በተለይ የቀድሞ ወንድሞቻችን ማለት ነው፣ ያሁኑ አይደለም። የረሳ ነው። የድሮ ወላጆቻችን አዝነው አልቅሶ ሄዱ። አባቴ አልቅሶ ነው ሄደም ይሄ ወንድሜ። ስለዚህ ወንድሜ ተናግሬ አላውቅም። ስለዚህ ወንድሜ ተናግሬ አላውቅም። ተናግሬ አላውቅም። የበኩር የቤታችን የበኩር ልጅ ነበር። የእነ ድንኩል ክፍለ ጦር ነበር። የካይት ክፍለ ጦር በኦነግ ነው የተገደለ። ሰማንያ አራት የገና ቀን ነው የተገደለ። መቱ ወደ ሱጴ መንገድ ብቸኛ ከቤተሰባችን መቃብሩ ማቆሌ ነኝ። ብቸኛ ግራጁዌት እንዳረኩኝ እንደምንም ብዬ ሰው ጠይቄ መቃብሩ ሄጃለሁ። ጓደኞቹ ከጦር ኃይሎች የነበር ጓደኞች ሐኪም ነበር ሐኪም ነበር ወንድሜ። ብዙ ፕሮፋይል አድርጌ አላውቅም። ሀዘናችን ከውስጥ በውስጥ ነው ምና እድሜ ልካችን። ፌስቡክ ከተፈጠረ ምናምን ነገር አንስተ ነው አናውቅም። የባሰ ነገር ትግራይ ውስጥ ለመጣብን ግን የባሰ ነገር ትግራይ ውስጥ ለመጣብን። ይህን ጌታቸው ረዳን ነበር ፕሮፋይል ፒክቸር አይዟቸው እያ እንትን ምናለ ትግራይ ትስዕር ብሎ ፌስቡክ ከለጠፈ እሷ ሼር እናደርግ ነበር። በቃ አምነ ነው ኗ የትግራይ አምኖት ማለት ሞቅ እያለ ሳክሮ እንደሚጽፍ እኔ አላቅም ነበር። ሞቅ ሲለኝ ነበር ምጽፎ ነው ያለ ትግራይ ትስዕር እያለ፣ የትግራይ ወጣት ስንት መስዋዕትነት እንደከፈለ እናውቃለን። እኔ ትግሬ በሙሉ ይሄ ጦርነት ከተጀመረ ወዲህ ትግራይ ሀገር እንድትሆን ነው የእኔ ትግል፣ ዛሬም ድረስ ለወደፊቱ። ዛሬ ጠቧታል፣ ሳፎኬት አርጓታል። በግራና በቀኝ በራሷ ልጆችም በውጭ ሀይልም ሳፎኬት አርጓታል። ለወደፊቱ ግን ጀኖሳይድ የተፈጸመባት ትግራይ ጀኖሳይድ ከፈጸመባት ሀገር ተቻችላ ትሆናለች የሚል እምነት የለኝ። የራሴ እምነት ነው። ጥረቴ እንደዛ ነው። ለወደፊቱ የማደርገው ነገር አደርጋለሁ። ተስፋ ያለመቁረ ከዚህ የመጡ ልጆች ግን እንደዚህ የሚያደርጉ ልጆች አየን። በህጉ መሰረት አንድ ክልል ከአቅሜ በላይ ነው ካለ ጦር የማስገባትና ግና ስርዓት የማስከበር ኃላፊነት የፌዴራል መንግስቱ ነው። አሁን በይፋ ጌታቸው ረዳ ፌዴራል መንግስቱ በቂ የሆነ ምክንያት አለው ጣልቃ ለመግባት ብለዋል። ጥሪ ማድረግ ማለት ነው። ስለዚህ ሊገባ ይችላል? ወይስ አሁን አንተ እንዳልከው ይሄ አብይ አህመድ በጣም ቀደም ሲል ያልከው አለ ፖለቲካ ቁማር ነው። አብይ ቁማርም አይመስለኝም ፖል አብይ አርቆ ማሰብ የማይችል ሰው ነው ልክ እንዳያ ቅርብ ነው የሚያስበው አንድ ቀን ካሳደረለት አንድ ቀን ካደረበት በዛ አጀንዳ ይጠቀመዋል እንጂ በዘላቂነት ሀገር ይጠቅማል ሀገር ይጎዳል የሚለው ነገር ፈጽሞ በአእምሮ የሚመላለስ ሰው አይደለም ስለዚህ አብይ ምን ሊያደርግ ይችላል ዛሬን የሚያድርበትን ውሳኔ ወስኖ እንደው ለሌላ ችግር ኢትዮጵያን ይጋብዛታል ወይስ ምን ያደርጋል ጦር ይልካል ብለህ ትጠብቃለህ የትኛውን ጦር መሳይ የትኛውን ጦር ጦር እኮ ቧን ባለ ሁኔታ በጣም ተበታትኖ ያለው ኢትዮጵያ እኮ መከላከያ እኛ አይደለም እኮ የምናገሩ ራሳቹ ጀነራሎቹ ፋታ አጣ ፋታ የለውም አንዷ ሰምታ ለ ስተናገር ሻወር እንኳን ከወሰደ ስንት ጊዜ ሆነ ልብስ እንኳን አጠባቅም የሚባልበት ጀነራል የትኛው መከላከያ አለ በየቦታው እኮ በሀገሪቱ በሁሉም አቅጣጫዎች ተበትኖ ያለ እንትን ነው በሶማሌ በምንም በምንም ደግሞ አሁን ደግሞ ከኤርትራ ጋር ግጭት ውስጥ ገባለሁ ብሎ ደግሞ የተወሰኑ አካባቢዎች ደግሞ የሰራዊት ክምችት የተወሰኑ አካባቢዎች ጀምሯል እና በየተኛው አቅም ነው እንትን የሚለው፣ ማለት ነው። በጣም ከባድ ነው፣ አጣብቂ ነው ለራሱ። ድሮ መጨረስ የነበረበትን የቤት ስራ ማለት ነው። ይሄ ነገር በዛን ጊዜ ከፕሪቶሪያ ስምምነት ወደሚባለው ሳይኬድ ዋ ተደምስሶ ትግራይ ውስጥ ሌላ አይነት የፖለቲካል አረንጅመንት ተፈጥሮ ነገሮቹን እንደው በዛ መንገድ መጨረስ በሚቻልበት እንትን፣ ያንን ነገር እንዲ አሁን በዚህ ደረጃ አድጎ ጎልብቶ ራስ ምታት ፈተና እንዲሆን አድርጎ አሁን እንደገና ተመልሶ ጦር ጦር የመላክ እንትኑ አቅሙ ቢኖርም ፍላጎቱ ቢኖርም አቅሙ ያለ አይመስለኝም። እሱ ነው የሚታየኝ። ከዛ ይልቅ የተለያዩ ይሄ ኢኮኖሚያዊ ጫናዎች የፌዴራል መንግስቱ ሊጠቀማቸው የሚችለው የሚችላቸው ኢኮኖሚያዊ ጫናዎች ወይም ደግሞ ሌላ ጫናዎች ሊኖሩ ይችላሉ። ይሄ አንደኛው አንደኛው እንትን በጫና ማለት ነው። ለምሳሌ በጀት በመከልከል በረራ ተቋርጧል ሲባል ሰምቼ ነበር መሰለኝ ወደ መቀሌን ለአክሱም፣ ትላንትና እና ሌሎች ሌሎች ኦኬጆችን በማድረግ ምናምን ነገር ጫና ለማሳደር እንትን የሚል ይመስለኛል። ግን ከዛ በጣም በጣም በተለየ መንገድ አይሆንም አይባልም አብይ አህመድ ሶስት መቶ ስልሳ ዲግሪ ዞረው እነ ደብረጽዮን ቡድን ጋር አይ በቃ ይህንን ካደረጋችሁ ይህን ካደረጋችሁልኝ እናንተን እንትን እቀበላለሁ ብሎ ሊቀጥል ይችላል። ግን አሁን እንደው ጦር ማዝመት ይሄ መከላከያውን ጣልቃ ገብቶ ለሚባለው አሁን ቤት በየትኛው አቅም ነው የኢትዮጵያ መንግስት አሁን የአብይ አህመድ መንግስት እንደምናየው ነው አይደለ? አማራ ክልል በሁሉም አካባቢዎች ጦር ጦሩ ተብቱ ያሉ ኦሮሚያ ክልል እንደዚሁ ነው ያለው። አሁን ደግሞ ትላንትና ነው ዛሬ ቡሬ፣ አፋር እንትን አካባቢ ከፍተኛ የጦር ክምችት አለ ሲባል ነበር። እና እንትኑ እንትኑ በጣም ከባድ ነው አሁን ባለ ሁኔታ እንትኑ፣ አማራጮቹ አብይ አህመድ አማራጮቹ እየጠበቡ እየጠበቡ እየጠበቡ ራሱ በፈጠረው ተንኮል ራሱ በሰራው ሴራ ተጠልፎ የተተበተበ ነው። በነገራችን ላይ እየተተበተበ ነው። የሚገርም ነገር በቃ በጣም አንዳንዴ አንድ አባባል አለ አማርኛ ቅኔ ነው። ደባ ራሱን ስለ ድግሱን የሚባል ነገር አለ። ራስ አንዳንዴ ተንኮል ሰራለሁ ብለ ያ ተንኮል ራሱ መልሶ አንተን ጠልፎ የሚጥልበት እንትን ውስጥ ነው ያለ። አብይ አህመድም እንደዛ ነው። የአብይ አህመድ በቃል ኪዳን ከኤርትራም ከአማራ ኃይልም ጋር ህወሓትን ለማጥፋት የሁላ ዘመቻ፣ የሁላ መስዋዕትነት ተከፍሎ ከሂደት ፈጽሞ ህወሓትን